ቀድሞ የተደረገውን ጨዋታ ቢሆን ጥሩ መሰለኝ። ቀድሞ ቅዳሜ የተደረገው ጨዋታ ማንቸስተር ዩናይትድ ከቶተናም ሆትስፐርስ ጋር የተደረገው ጨዋታ ነው። ይሄ የማንቸስተር ዩናይትድና የቶትናምን ጨዋታ ለአንድ የዩናይትድ ደጋፊ ውጤቱን እንዴት ቢወስደው ይሻላል? እኔ መጀመሪያው ጥያቄ ለነሱ እሱ ነው። እንደ በጎ ነው የሚወሰደው ወይንስ ደግሞ እንደሚያስቆጭ፣ እንደሚያበሳጭ፣ እንደሚያሳዝን ነው የሚወሰደው? ማንቸስተር ዩናይትድ ሁለት ነጥብ ጣለ ወይንስ ማንቸስተር ዩናይትድ አንድ ነጥብ አገኘ የሚለው ነው የመጀመሪያው ጥያቄ የኔ ለሁላችን። ማንቸስተር ዩናይትድ አሁንም ለሁለተኛ ተከታታይ ሳምንት በእንግሊዝ ፕሪሚየር ሊግ ለተወሰኑ ደቂቃት የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ ሁለተኛ ደረጃ ላይ ስሙ ተጽፎ ነበር። ነገር ግን ከኖቲንግሃም ፎረስት ጋር እንደነበረው አልዘለቀበትም። ከቶተንሃም ጋርም በነበረው አጋጣሚ አልዘለቀበትም። ያ ማለት መሪነቱን አጣ። አንድ ለዜሮ የመራ የነበረውን ሁለት ለአንድ ተመራ፣ ግን ደግሞ ሌትሊ ባስቆጠራቸው ጎሎች ሁለት ለሁለት በሆናቸው ውጤት ጨዋታውን አጠናቀቀ። ምን ይግባን? ስለዚህ ጨዋታ ምን እንረዳ፣ ምን እንውሰድ፣ የትኛው ነገር የበለጠ ይገልጸዋል የሚለውን እናንሳ። ይህንን በተመለከተ እኔ የምረዳው በቀደም ዕለት የተናገርኩት ነገር የማንቸስተር ዩናይትድ ባለፉት አምስት ጨዋታዎች አልተሸነፈም የሚለው በጣም ቆንጆ ነገር ነው። ከበጣም ረጅም ጊዜ በኋላ እንደሆነ ይሰማኛል። ስለ ማንቸስተር ዩናይትድ እንደዚህ ስል ዩናይትድ ላለፉት አምስት ጨዋታዎች አልተሸነፈም ምናምን ስንል ማለት ነው። ሦስቱን አሸንፏል፣ ሁለቱን አቻ ወጥቷል። ምንም ሉዝ ያረገው ጨዋታ የለም። ይህንን ተከትሎ ማንቸስተር ዩናይትድ ቤት በእነዚህ አምስት ጨዋታዎች ወቅት አምስት ጨዋታ ለመደረግ ቢያንስ አምስት ሳምንት ያስፈልጋል። በእነዚህ አምስት ሳምንታት ውስጥ ፕሬሸር የሚባል ነገር፣ አሞሪም ማቆየት አለማቆየት የሚባል ውይይት፣ የአሞሪም ሲስተም ምናምን የሚባለው ነገር በሙሉ ቀረ። አንድ በጣም ደስ የሚለኝ ነገር እሱ ነው። እኔ ማንቸስተር ዩናይትድን ደጋፊ ለሆነም ሰው ማሰብ ያለበት የሚመስለኝ እሱ አንድ ጨዋታ አሸንፎ በሌላ ጨዋታ የሚሸነፍ አንድ ጨዋታ ሲሸነፍ የሚቀጥለውን ጨዋታ ደግሞ የሚያሸንፍ በጣም ወጣ ገባ የሆነ ፐርፎርማንስ እና ውጤት ያመጣ የነበረ ቡድን ኮንቲኒየስሊ ያለመሸነፍ ውጤት ከአምስት ሶስት ድል ከአስራ አምስት ነጥብ አስራ አንድ ነጥብ ማግኘት መጥፎ አይደል። ማንቸስተር ዩናይትድ ከነበረበት ነገር አንጻር ማለት ነው። ስለዚህ ትላንት ከነበረበት ዛሬ ያለው የሚሻል ከሆነ ዛሬ ካለበት ደግሞ የሚቀጥሉት ጊዜያቶች ላይ የተሻለ እንዲሆን ደግሞ ይጠበቃል ማለት ነው። ይህን እኛውን ኢንጆይ የሚያደርጉት የዩናይትድ ደጋፊዎች ትላንት ከነበረው ይልቅ ስለሚሻል ነው። አሁን ይህንን ደግሞ እየለመዱት ከመጡ ከለመዱት ይልቅ ከፍ ያለውን ደግሞ መጠበቅ መብት ይኖራቸዋል ማለት ነው። ምክንያቱም ማደግ ማለት መሻሻል ማለት ከከትላንቱ ወዲያው ይልቅ የትላንቱ ከትላንቱ ይልቅ የዛሬው ከዛሬው ይልቅ የነገው አሪፍ ሲሆን፣ ስለዚህ የዩናይትድ ቀጣዩ ስቴፕ ኮንቲኒስሊ ደግሞ ጌሞችን እያሸነፈ መምጣት ማለት ነው። ይሄ አንድ ነገር ነው። መነሳት ያለበት ዩናይትድ እየተሸነፈ አይደለም። ሁለተኛው ነገር ከነማን ጋር ተጫውቶ ነው ማንቸስተር ዩናይትድ እንዲህ ያለ ያለመሸነፍ ጉዞን እያደረገ ያለው የሚል ደግሞ መጠያቂ ያለበት ጥያቄ አለ። ይህንን ጥያቄ ደግሞ ስናነሳ ማንቸስተር ዩናይትድ ባለፈው የውት ተከታታይ የውድድር ዓመታት ተቸግሯል። እንደ ድሮ አደለም፣ ጥሩ አደለም ያስባሉት ቡድኖች ናቸው። ባለፉት አምስት ጨዋታዎች የገጠሙት ከአምስቱ አራቱ ሊቨርፑል፣ የማንቸስተር ዩናይትድ የአስር ዓመት የውጤት የበላይነት የነበረው ክለብ ነው ማንቸስተር ዩናይትድ ግን አሸነፈው። ብራይተን ባለፉት ከ2022 ወዲህ ማንቸስተር ዩናይትድ ላይ የበላይነት የያዘ ቡድን ነው። ዩናይትድ ግን አሸነፈው። ማንቸስተር ዩናይትድ ከኖቲንግሃም ፎረስት ጋር በሚደረጉ ተከታታይ ጨዋታዎች ውጤቱ የሽንፈት ነው። ዘንድሮ ግን አልተሸነፈም። ቶተንሃም ባለፉት ሰባት ጨዋታዎች ከማንቸስተር ዩናይትድ ጋር ሽንፈት የሚባል ነገር በዩናይትድ አልቀመሰም። ማንቸስተር ዩናይትድ ላይ የበዛ ድል ከሚያስመዘግቡ ክለቦች መካከል አንዱ ነው። ስለዚህ በቶተንሃም በተከታታይ በብራይተን በተከታታይ በሊቨርፑል በተከታታይ በኖቲንጋም ፎረስት በተከታታይ ስትሸነፊ ዩናይትድ ደክሟል የሚለው ነገር ሲባል ነበር። አሁን ግን እነዚህ ማንቸስተር ዩናይትድ ደክሟል ሲያስብሉ የነበሩት ክለቦች ከፊሎቹ ለማንቸስተር ዩናይትድ እጅ ሰጥተዋል። በከፊሎቹ ላይ ደግሞ ማንቸስተር ዩናይትድ እጅ መስጠት አቁሟል። ይህም ሌላ ፖዘቲቭ ነገር ነው ለማንቸስተር ዩናይትድ። ሶስተኛው ለማንቸስተር ዩናይትድ አሪፍ ነገር አሞሪም በኖቲንግሃም ፎረስቱ ጨዋታ በነዛ ዘጠና ሁለት ሰከንዶች ውስጥ ሁለት ጎሎች ሲገቡ ማንቸስተር ዩናይትድ እንዲህ ያለ ክስተት ሲያጋጠመው ቀጥሎ የሚሆነው ነገር መፍረክረክ ነው ብሎ ተናግሮ ነበረ። ጨዋታው አምና ቢሆን ዘንድሮ ግን ሪያክት አደረገ አለና በዛ በጣም መደሰቱን ሲናገር ነበረ። አሁንም በቶተንሃም ሆትስፐርስ ላይ በተለይ ፈርስታፍ ላይ ማንቸስተር ዩናይትድ አሪፍ ነበር። ከዛ ሁለተኛው 45 ላይ ቶተንሃሞች ኢላማቸውን የጠበቁ ሙከራዎችን ምናምን ማድረግ ጀመሩ። ሴኒ ላሜንስ አሪፍ ግብ ጠባቂ መሆኑን እንድናይ ምክንያት ሆኑ። ከዛ በኋላ ግን ሁለት ጎሎችን አገቡ። የቶተንሃም ደጋፊዎች ስቴዲየሙ አልበቃቸው አለ። ሁለተኛው ጎል እንዲገባ ዲፍሌክት ያደረጋት በቴስታ የገጫት ኳሷን፣ ሪቻርልሰን ማሊያውን አወለቀ፣ እንደሚያለቅስ ሰው ሆነ ዘይ ወር ሶ ሃፒ ተቀይረው የወጡት እና ሮሜሮም ጭምር ዘይ ወር ክሬዚ ሁለላ አንድ አሸነፍን። ማንቸስተር ዩናይትድን ማንቸስተር ዩናይትድን ማሸነፋቸው ብቻ ሳይሆን በሜዳቸው በዘንድሮ የውድድር አመት ውጤታቸው መልካም ስላልሆነ መልካም ውጤት አመጣን የሚል አይነት ስሜት ተፈጠረ። የማንቸስተር ዩናይትድ ደጋፊዎች በተለይ አንዲት ቆንጅየ ሴት አዝነው ሲታዩ ነበረ፣ የካሜራውን ትኩረት ስበው ማለት ነው። በዚህ የማንቸስተር ዩናይትድ ሁለት ጎል ማስተናገድ ውስጥ ብሌም የሚደረጉ ከሆነ ብሌም የሚደረጉት መካከል አንደኛው ማቲያስ ደልጅት ነው አደለም? ዲፍሌክት አደረገው ሴኒ ላሜን ስድል እንዳይኖረው ሆነ። የመጀመሪያው ጎል ሲገባ ግን፣ እሱ ደግሞ ጎል አገባና ማንቸስተር ዩናይትድ ሁለት እኩል ሆነ። ጨዋታው አለቀ ሲሉ ዳኛው ስቴዲየም ውስጥ የነበረውን የቶተንሃም ደጋፊ ሜዳ ላይ የነበሩትን የቶተንሃም ተጫዋቾች ስሜት ማየት በውጤቱ ማንቸስተር ዩናይትድ የተሻለ ነገር እንዳገኘ ይሰማሻል። ምክንያቱም ሌትሊ ነው ያገቡት፣ ሪቻርልሰን ያገባው ሌትሊ ነው። ሰለብሬት እያደረጉ የነበረው ወር ኳይት ሹር ማንቸስተር ዩናይትድ ን ሁለት ለአንድ እንዳሸነፉት ማንቸስተር ዩናይትድ ደግሞ ያንን ጎል አስቆጥሮ ሁለት እኩል ወጣ። ስለዚህ በመመራት ወይም ድልን አሳልፌ ሰጠሁ በማለት ፍራስትሬት ከማድረግ ይልቅ መልስ ለመስጠት ማንቸስተር ዩናይትድ እንደሚጥርና ጥሮም እንደሚያሳካ ያየነው ለሁለተኛ ተከታታይ ሳምንት ነው። ድል ቢሆን ደስ ይል ነበር፣ ግን ድል ባይሆንም እነዚህ ደግሞ ቆንጆ ነገሮች ናቸው። አሪፍ ነገር ሌላ ለማንቸስተር ዩናይትድ ብዬ የምለው ነ ሴኔ ላሜንስ ለማንቸስተር ዩናይትድ የመጀመሪያ ተሰላፊ ሆነ ወደ ሜዳ መግባት ከጀመረበት ጊዜ አንስቶ በበረኛ ስህተት ዩናይትድ ላይ ጎል ሲገባ ላየው በረኛው ነው ያስበላን የሚል ምንም አይነት ነገር የለም በረኛ የቱንም ያህል ጎበዝ ቢሆን ጎል ይገባበታል አሪፍ በረኛ ጠቀሱ ስንባል ልንጠቅሳቸው የምንችላቸው ግብ ጠባቂዎች ጎል ሲቆጠርባቸው እናያለን። ጎበዝ ግብ ጠባቂ ማለት ምንም ጎል እንዳይገባበት ማድረግ ሳይሆን ብዙ የተሳሳተ የቡድኑን ውጤት የሚያበላሽ ማለት ምሳሌ አልታይ ሀምሳ በመቶ ምን እንደሚሆን ከዚህ በፊት በቁጥር አስደግፈን ስንናገር ነበር። ከተሞከረበት ሀምሳ በመቶ ይገባል እያልን ስናወራ ነበር። የሚሻገሩ ኳሶችን ኦናና የሚሻገሩ ኳሶችን አልታይ እንዴት እንደሚያደርግ ደግሞ አይተናል። እንጂ ጎልማ ማንም ላይ ሊገባ ይችላል፣ ራያ ላይ ሊገባ ይችላል፣ ሲገባ ማየን በሰንደላንድ ጨዋታ የማንቸስተር ሲቲ ግብ ጠባቂ ላይ ሊገባ ይችላል፣ ሲገባ ማየን። አሪፍ የምትያቸው ግብ ጠባቂዎች አሪፍነታቸው በእያንዳንዱ ጨዋታ ጎል ስለማይገባባቸው አደለም። የነሱ ስህተት አይደጋገምም። ስህተትም አይሰሩም አደለም፣ ስህተት ግን አይደጋግሙም እንደዛ ማለት ነው እና ሴኒ ላሜንስ ለዩናይትድ ቤስት ኢለቨን ላይ የሚገባ ግብ ጠባቂ መሆን ከጀመረበት ጊዜ አንስቶ ማንቸስተር ዩናይትድ በግብ ጠባቂ ስህተት ዋጋ ሲከፍል አላየንም። አላየሽም አላዩ ማንም ይሄ የዩናይትድ ሌላው ጥሩ ነገር ነው ልልሽ ፈልጌ ነው። እነዚህ እነዚህ ነገሮች ማንቸስተር ዩናይትድ ይቸገርባቸው በነበሩ ክለቦች ላይ ውጤት ማምጣት መጀመሩ እና አሁን የጠቀስኳቸው ነገሮች አሪፍ ናቸው። አሪፍ ያልሆኑ ነገሮችም ግን አሉ። አሪፍ የምትጨምር ከሆነ አይ፣ እኔ አሪፍ ብዬ የምጠራው ሌላው ነገር የኤምቤሞና እንደዚሁም ደግሞ የአማዲ ያለው ጥምረት አሁንም ቢሆን በየጨዋታዎቹ ላይ በጣም የተሻለ ነገር እያሳየ መቀጠሉ የሆነ የአንድ ወቅት ጉዳይ እንዳልሆነ የሚያሳይ ይመስለኛል። በደንብ አድርጌ ነው በዚህኛው ጨዋታም ላይ ይሄንን ያስተዋልኩት የተመለከትኩት። ስለዚህ የማንቸስተር ዩናይትድ አንድ በቃ ትልቅ ጠንካራ የሚፈራ ነገር አለው ማለት ነው። የሁለቱን ጥምረት በተመለከተ ስናነሳ በቃ በየጊዜው የሚያደርጓቸው ነገሮችና እንደገናም ደግሞ ለጨዋታ ያላቸው ፈላጎትም አሁን ከሌሎቹ ተጫዋቾችም በላይ በዚህ ጨዋታ ላይ በጣም ጥሩ የጨዋታ ስሜት እና የአእምሮ ጥንካሬ የምታይባቸው አይነት ተጫዋቾች እንደሆኑ ማንሳት የሚቻል ይመስለኛል። ከዛ ውጭ ግን የላሜንስ ጉዳይ ግን በጣም በጣም የሚደነቅ ነው። በጣም እኔ ጎል እንዳልከው ነው ይሄ ማዳኑ ምናምን ብቻ አይደለም ማዳኑ ትልቅ ክሬዲት የሚሰጠው ነገር ነው። ኦናና ቢሆን ይሄ ነገር ጎል ይሆን ነበር ያልኳቸው ብዙ ሙከራዎች ተደርገዋል። ኦናና ቢሆን ይሄ ነገር ጎል ነው ያልኳቸው ላሜንስ ግን እነዛን ኳሶች አድነዋል። ከዛ በላይ ግን ይህ ለጨዋታ ያለው ፍላጎትና ጨዋታውን የሚመራበት መንገድ ግን በጣም መደነቅ አለበት። ከእድሜውም እንደገና እንግሊዝ ፕሪምየር ሊግም ከመሆኑም አንጻር ገና አዲስ ሊግ ላይ ነው። ዋው! ከነዚህ ከነዚህ ሁኔታዎች አንጻር ስታየው ትልቅ ተስፋ ያለው እና ማንቸስተር ዩናይትድን በደንብ የሚጠቅም የሚያገለግል ግብ ጠባቂ መሆኑን በተደጋጋሚ አሁን በአንዴ በሁለቴ አይደለም በተደጋጋሚ ስላየን ይሄ ትልቅ ፖዘቲቭ ነገር ነው። በተለይ ማንቸስተር ዩናይትድ የነበረበትን ችግር ስለምናውቀው እዛ ቦታ ላይ ያንን በማሸነፍ ና በመቅረፍ ረገድ አሪፍ ነገር ነው ብዬ ነው እኔም የምረዳው። እነዚህ በጣም ጥሩ እና ተደጋግመው ልናያቸው የምንፈልጋቸው ፖዘቲቭ ነገሮች ናቸው። ግን እንዳልከው ደግሞ እንደገና መታየት ያለባቸው ነገሮችም አሉት። ማንቸስተር ዩናይትድም ላይ እዚህ ጨዋታም ላይ እየተመለከት ነው። አዎ ዩናይትድ ላይ በደንብ ሊስተዋሉ ይገባቸዋል። ማንቸስተር ዩናይትድ ከዚህ በኋላ በተመሳሳይ ምክንያትና ሰበብ ውጤት ማጣት፣ ውጤት ማበላሸት የለበትም የምላቸው ነገሮች አይ ቲንክ በቀደም ባደረግነው ውይይት ላይ አሁን ያኔ ስንናገር ከነበረው ነገር መካከል አንዱ በደንብ ግልጽ ብሎ የመጣለን ይመስለኛል የካዜሜሮ ወሳኝነት በማንቸስተር ዩናይትድ ቤት ውስጥ ከዚህ በኋላ ለክርክር የሚበቃ አይደለም። እውነት ለመናገር ካዚሜሮ ሜዳ ላይ በነበረበትና ካዚሜሮ ከወጣ በኋላ የነበረውን ነገር አስተውሉት ሂዱና። ኤምቤሞ ጎል ያገባል። ኤምቤሞ አሪፍ ተጫዋች ነው። በዚህ ሰዓት ግን ለማንቸስተር ዩናይትድ በካዚሜሮ ሌቭል ወሳኝ ተጫዋች የለም። ካዚሜሮ በጣም አሪፍ ላይሆን ይችላል፣ ነገር ግን ማንቸስተር ዩናይትድ እሱ ሲኖር የበለጠ የተሻለ ነው። እሱ ሲኖር ፍጹም ፍጹም ፍጹም በጣም የተሻለ ነው። እና ሁለት ጥያቄዎችን አነሳለሁ። አንድ ካዚሜሮ የሚሰራቸው የማንቸስተር ዩናይትድ ተጋጣሚዎች ማንቸስተር ዩናይትድ ላይ ቀሏቸው የግብ ሙከራ የማያደርጉ የማንቸስተር ዩናይትድ ተከላካዮች ላይ የሚፈጠረውን ስጋት የሚቀንስበት የጉብዝናው መጠን እውነት ለመናገር በጣም ይደንቃል፣ በጣም ይደንቃል። ይሄ ልጅ ኤጅድ ነው፣ ይሄ ልጅ የበቃው ነው በሚባልበት እድሜ ላይ የደረሰ ምናምን ሊሆን ይችላል ለብዙ ተጫዋቾች ግን አሁንም ሜዳ ላይ ከእሱ በድሜ አንሰው እሱን እየቀየሩ እየገቡ ሥራውን አጓድለው ከሚሰሩት ከነ ኡጋርቴ ጋር ግን እኔ አላነጻጽረውም። በቃ እሱ ሲኖርና ሳይኖር ዩናይትድ ኮምፕሊትሊ ዲፍረንት ኤክስፖዝድ ነው፣ በጣም በጣም ኤክስፖዝድ ነው። ግን ሁለት ነገሮችን ነው ማነሰው። አንደኛው ጎብዝናውን ነው። ሁለተኛው ለምንድን ነው ካዚሜሮ እውነት ለመናገር ዘጠና ደቂቃ መጫወት የሚያቅተው ይሄ እድሜ ዘጠና ደቂቃ ለመጫወት የሚያበቃ እኳ ማያስችል እኳ አይደለም። በዛ ላይ የሳምንት አጋማሽ ጉዳይ ምናምን የለም። ስለዚህ በፊትነስ ሌቭሉ ላይ ሰርቶ ማንቸስተር ዩናይትድ ጥር ላይ ተጫዋች የማይገዛ ከሆነ ይሄንን ልጅ ነው አመቱ ሙሉ ለመጠቀም የሚገደደው። ይህን ልጅ 65 ደቂቃ ብቻ እየተጠቀምሽ ደግሞ ቀይሮት የሚገቡ ተጫዋቾች እንደ ነው ኡጋርቴ ያሉት ማንቸስተር ዩናይትድ ላይ የበለጠ ጫና እንዲፈጠር ምክንያት የሚያስኮን ድክመት ያለባቸው ተጫዋቾች ሆነው አይዘለቅም። መሆን ያለበት የዚህን ልጅ የፊትነስ ሌቭል በጣም ከፍ ማድረግ የሚሻለው እንጂ 65 ሚኒት 70 ሚኒትስ ላይ ካዚሜሮን እያስወጣሽ ጫናን ኢንቫይት አታደርጊ። እዩት፣ ግቡና እንደገና ጨዋታውን ብታዩት የሚነግራችሁ ነገር እሱ እያለ ቶተናም አቅመ ቢስ መስሎ ነበር የሚታየው። ይህንን ቶተናም እመኝኝ ነው ምነግርሽ ሳምሪ፣ አርሰናል በደንብ አርጎ ነው የሚቀለድበት። ይህንን ቶተናም እንደዚሁ ከሆነ በደንብ ነው የሚቀለድበት። በጣም ክፍት ነው በጣም ኢዚ ነው። በአርሰናል የመከላከል አቅም፣ በአርሰናል ሚድፊልድ ላይ ባለው ጉልበት ይሄ ሰሜን ለንደን ደርቢ ከኢንተርናሽናል ብሬኩ በኋላ አይዶንት ቲንክ ኢትስ ትሬት ለአርሰናል። እኔ የራሴን ስሜት ነው ብነግርሽ አሁን ባየሁት፣ ኮምፕሊት ደርቢ ሲሆን የተለየ ነገር ይዘው ሊመጡ ይችላሉ። ኦፍኮርስ አዎ፣ ያ ካልሆነ በስተቀር በዚሁ አፕሮች ግን አይመስለኝም። እውነት ለመናገር አይመስለኝም። አንዱ የማንቸስተር ናይትድ ችግር እሱ ነው። ሁለተኛው የአሞሪም ቅያሪ አሁንም አሁንም ደግሞ ደጋግሞ መነገር ያለበት ነገር ነው። አሞሪም አንድ ነገር ቢያምን ጥሩ ነው። አንዳንዴ ላወጣሽው ወጪ ብዙ እኮ ያወጣሁበት ነው እያለሽ የማትለብሽው ልብስ እኮ ሊኖርሽ ይችላል። ውድም ቢሆን አላማረብሽም፣ ከአንቺ ጋር አልሄደም። ያሳምረኛል ብለሽ ገዝተሽው ነበረ፣ ግን ከገዛሽው በኋላ ከማሳመር ይልቅ አጎሳቆለሽ። እሱ ለወጣበት ብር ብለሽ እየተጎሳቆለሽ አትታይም መቼም መላ ትፈይጊያለሽ ወይ፣ ሌላ ሰው ትንሽ ጨምር አድርገሽ ደግሞ ለሌላም ሰው ልትሸጪ ትችያለሽ። የሆነ ነገር ታረጊያለሽ። ለዚህ ልጅ ይህንን ያህል ገንዘብ አወጣሁ ብለሽ ለቤንጃሚን ሸሽኮ እንዴ! ግድ እኮ ማሳለፍ የለብሽም። በጣም ልክ አደለም። የዛን ጊዜም ሮበና ሞሪም የወሰነው ውሳኔ የዛን ጊዜ አደለም ያ ልጅ የመበላሸት የጀመረው ወይም ጥሩ አለመሆን የጀመረው በቃ ምንልሽ፣ ምንድን ነው መሰለሽ ዝግጁ እንዳልሆነ ያስታውቃል። ቤንጃሚን ሽሽ እኛ እዚህ ሆነን አውቀናል እኮ ስለዚህ ለወጣበት ወጪ ብለሽ ነው በእያንዳንዷ ጌም ላይ የግድ ኢንቮልቭ እንዲያደርግ የምታረጊ። ኖ ጀስት ሜኪም ሬዲ ዚር ጊዜን ማታስገቢው ለምንድን ነው? ሬዲ አደለም እኮ ነው የሚለን ሁልጊዜ ዝግጁ መሆን አለባቸው ነው አይደለም እንትናን የሚለሽ ምንድን ነው ማነው ኮቢሜ ነው ቀረዋል ነው ያሳምን ብልጫውን ይውሰድ ይሰለፍ ነው የሚለሽ። እውነት ለመናገር አሁን ከቤንጃሚን ሼሽኮ ዋን ሰው ነው ጆሹዋ ዚርክዚ እና ሌላስ አማራጭ የለም። ማቲያስ ኩኛን ወይም ደግሞ ማቲያስ ኩኛን አሳ ነንበር ናይን አድርገሽ ሜሰን ማውንትን እና ብሪያን ምቤሞን ደግሞ አሳ ነንበር ቴን አድርገሽ መጫወታት ሺ ምንድ ይሻላል ከዚህ ልጅ እውነት ለመናገር አንዴ፣ በጣም ያበሽቃል ውሳኔው ላይ ራሱ እኔም ጥያቄ ነበረኝ ቤንጃሚን ሼሽኮ መግባቱ ብቻ ሳይሆን እንደገና ማዝራዊን ነው በዛ ሰዓት ሀምሳ ስምንተኛ ደቂቃ አካባቢ ላይ ነው እና ጨዋታውን በደንብ ካስታወስ ነው ሁለተኛው አርባ አምስት ከተጀመረ በኋላ ቶትናም ብልጫ እየወሰደ የነበረበት ጊዜ ነው እና በጣም ቶትናም ማንቸስተር ዩናይትድ ላይ ብልጫ በወሰደበት ወቅት ላይ ወይ ትንሽ ጨዋታውን እስከሚረጋጋት ጠብቃለህ ወይ ደግሞ ሌላ ውሳኔ ትወስናለህ እንጂ ማዝራዊን ለምንድን ነው በሼሽኮ? ሊያውም ይሄኛው በጣም ጥያቄ የሚያስነሳ ነው። እንዴት ጨዋታውን እንደተመለከቱት ራሱ ግራ የሚያጋባ አይነት ውሳኔ ነው የወሰኑት። ከዛ እንደገና ደግሞ ሼሽኮም ጥሩ እድል ደግሞ አግኝቶ ነበር። ያ የተጎዳበት አጋጣሚ ላይ ጎል መሆን የሚችል እድልም አግኝቶ ነበር፣ ግን ዝግጁ እንዳልሆነ ስለተበሳጨበት ጉዳቱን ራሱ ፌክ ነው ብሎ ነው የሚያስበው አው እውነት ነው። ይቺ የማይሳት አላወራንም ግን እንደዛ ነው። ለምን የማይሳት ኳስ ነው? አይሳት ምንም፣ በቃ ከበረኛ ጋራ ነበር የተገናኘው ስለዚህ ያንን በቃ ድረስ አቀም ማነስ ብቻ ሳይሆን የድረስ ነው። ሊገፋው አስብ ፈረስተቹ እኮ በቂ ነበር በቂ ነበር እዛው ፔናሊቲ ኤሪያ ገብተዋል ምንድን ነው? ከዛ በኋላ የፈለገው ምኑን አሳመረው ቫን ደ ቬን ታክሉን በጣም አሳ የሚገርም ታክል ተባለ ተባለ ግን ይሄ የእሱ መዘናጋት የፈጠረው ነገር ነው። የእሱ ዝግጁ አለመሆን በደንብ የሚታይበት ነው። ስለዚህ እንደገናን ተጎድቶ ወጣ። ማንቸስተር ናይትድ ደግሞ ቅያሪውን ጨርሶ ነበረ። የመጨረሻዎቹን ደቂቃዎች በጎዶሎ ተጫዋች ነው ማንቸስተር ናይትድ ጨዋታውን ያጠናቀቀው። የበለጠ አዎ እኔ እንደውም የበለጠ የማንቸስተር ናይትድን ውጤት ከፍ የሚያደርግብኝ አንደኛውም ነገር ይሄ እኮ ነው። በጎ ነገር ውስጥ መጠቀስ ይሄ ነበረበት። ይሄ ኒውሜሪካል አድቫንቴጅ ተወስዶበት ተወስዶበትም እንደገና ደግሞ ይህንን ጨዋታ ባቻ ውጤት መጨረሱ እስከ መጨረሻው ደቂቃ ድረስ ይህንን ትግል ማሳየታቸው ማንቸስተር ዩናይትድ ላይ በፊት ይታይ ከነበረው ክፍተት አንጻር በአእምሮ ረገድ አሁን እየተሻሻለ እንደሆነ በደንብ ያየንበት ነው። ግን እዚሁን ያው ኔጌቲቭ የሆኑ ነገሮችን ደሞ እያነሳን ስለሆነ ለምንድን ነው ማንቸስተር ዩናይትድስ ሊያውም በሳምንት አንድ ጊዜ ብቻ ጨዋታ እየተጫወተ ሙሉ ዘጠና ደቂቃ ለምንድን ነው ተጫዋቾቹ በቃ በደንብ ፐርፎርም ማድረግ የማይችሉት አሁን ሁለተኛው አርባ አምስት ሲጀምር ብልጫ ምናምን ሲወሰድባቸው ይነሱ ከነበሩ ጥያቄዎች መካከል አንደኛው ይሄ እኮ ነው። እንደገና ካዚሚሮ ወደ ሰማንያ ስምንት ምናምን ደቂቃ አካባቢ ከሆነ ተቀይሮ የወጣው እዛ አካባቢ መሰለኝ በሰባ ሁለት ሰባ ሁለተኛው ደቂቃ ነው ከዛ በኋላ ነው ግን ከዛ በፊት ማንቸስተር ዩናይትድ ቅድም ሳነሳ እንደነበረው ብልጫ ተወስዶበት ነበር። የመጀመሪያው አርባ አምስት ላይ ሳይሳይ የነበረውን ፐርፎርማንስ አደለም መድገም ይቻላል። ሌሎች ጨዋታዎችም ላይ ተደጋጋሚ ነገር ስለተመለከትን ነው አሁን እንደ ጥያቄ የሚነሳው እንጂ ከአንድ ጨዋታ ከሁለት ጨዋታ እንደዚህ ቢሆን ላታነሳው ይችላል። ምክንያቱም ይለወጣላ ከረፍት በኋላ ፐርፎርማንስ የሚለወጥበት እድል አለ። ግን ከዛም በፊት ያለውና ምናልባት የእሱ መድከም ሙሉ ዘጠና ደቂቃ መጫወት አለመቻል እንደዛ የእሱ ፊትነስ ጉዳይ ከሆነ ልናነሳው እንችላለን። ግን ከሰባ ሁለተኛ ደቂቃ በፊትም እሱ እያለን ቢሆን ያንን አይነት ክፍተቶች የታዩ ይመስለኛል። አንድ ይሄ ነው። ሁለተኛ ግን ሌሎችም ተጫዋቾች እኮ ለምሳሌ ማቲያስ ኩኛ ጥሩ ነበር። ይዛለን አልነበርም አደላ። እንደዚህ የተወሰኑ የማንቸስተር ዩናይትድ ተጫዋቾችም የምናቀውን ብቃታቸውን እዚህ ጨዋታ ላይ ማሳየት ተቸግረው እንደነበረ አብሮ መነሳት ይችላል ብዬ ዩናይትድ አይለከነሽ ዩናይትድ ለእኔ አሁን በጣም ብዙ ሰው ሚድፊልደር ማስፈረም አለበት። የመሀል ክፍሉ ላይ መስራት አለበት። በዝውውር ምናምን ብሎ ሀሳብ ይሰጣል። ያንን ሀሳብ መቶ በመቶ ነው የምደግፈው የምቀበለው ግን ከዛ ባልተናነሰ እኔ ዊንግ ባኩ ላይ ማንቸስተር ዩናይትድ ማሰብ አለበት ብዬ ነው ማስበው። ይኸውልሽ የአሞሪም ሲስተም ይሄ ሆኖ የሚቀጥል ከሆነ በባክስሪ ጫወት አለው ብሎ የሚያስብ ከሆነ ማንቸስተር ዩናይትድ ማድረግ የሚጠበቅበት አንድ ነገር ነው። ይሄ ሲስተም ምርጥ ዊንግ ባክ እንዲኖርሽ ይፈልጋል፣ በራይትም በሌፍትም ሳይድ። አሁን ማንቸስተር ዩናይትድ ከዛ አንጻር የለው ብዬ ነው ማስበው። ራይት ዊንግ ባክ ላይ ያለው ማን ነው? አማዴ ያለው ነው። አማድ ያለው አሴ ዲፌንደር ምርጥ ነው። ወይስ ሀሳን አታከር ነው። ደግሞ እንደ ዊንገር ሲሆን ነው ምርጥ እየሆነ ያየ ነው። ዊንገሩ ላይ እሱ ምርጥ ነው፣ የተሻለ ነው። በግራ በኩል ስትኝ ዶርጉ እና ደግሞ ዲየጎ ዳሎ ናቸው ያሉት። እነሱ ኦፌንሲቭሊ ጭራሽ እዚህ ውስጥ እንዳታስገቢያቸው በማጥቃት እንቅስቃሴ መከላከሉ ላይም ክፍተት አለባቸው፣ ግን ይሻላሉ። ከማጥቃቱ ይልቅ መከላከሉ ላይ ይሻላሉ። ስለዚህ ይሄ ሲስተም በዋናነት ምርጥ ምርጥ ዊንግ ባኮች የሚፈልግ ሆኖ ማንቸስተር ዩናይትድ በዛ የታደለ የለውም የእውነት ለመናገር ማለት ነው፣ የለውም በጭራሽ የለውም። እዛም ላይ ማሰብ እንዳለበት ይሰማኛል። ግን ስለ ማንቸስተር ዩናይትድ አሁን ያልናቸው ነገሮች መታረም እንዳለባቸው ብንስማማም እኔ ግን የሚሰማኝ በጎ ነገር ነው። በጣም ጥሩ ነገር ነው የሚሰማኝ። ስሜቶች ተመልሰዋል። መሻሻሎች በየጊዜው እየጨመሩ ነው። ጥሩ ጥሩ ነገሮች እየመጡ ነው። በቃ ይሄ የመማረር ጊዜ ያለፈ ይመስላል። አሁን ለማንቸስተር ዩናይትድ ያንን የተተናመን ጨዋታ ማሸነፍ በጣም ትልቅ ትርጉም የሚኖረው ከኢንተርናሽናል ብሬኩ በኋላ በሜዳው በሜዳው ነው የሚጨዋተው። አንድ እነ ዌስታም እነ ዎልቭስ ናቸው ተጋጣሚዎቹ ኤቨርተንን ጨምሮ። ኤቨርተን ከባድ ቡድን ነው ገብቶሻል። እነዚህን አስቸጋሪ የምንላቸውን ጨዋታዎች አሸነፈ። ለምሳሌ አርሰናልን ነጥብ ያስጣላውን ሰንደርላንድን እኮ ዩናይትድ አሸንፎታል። ያሁን በሚገርም ብልጭ ሁለት ሊቨርፑልን እኳ አሸንፎታል። ሶስት ብራይተንን እኳ አሸንፎታል። አራት በኖቲንጋም ፎረስትና በትናንትና ተጋጣሚ በተሰናም ደግሞ አልተሸነፈም። ይሄ ፖዚቲቭ ነው በጣም ስለ ማንቸስተር ዩናይትድ ሲሆን፣ ስለዚህ ከእነዚህ አስቸጋሪ ጨዋታዎች በኋላ አሁን ወልቭስን፣ ዌስትሀምን፣ ያሁን በኦልትራፎርድ ኤቨርተንን እየገጠመ ነው የሚሄደው ማለት ነው። ኦልትራፎርድ ላይ ደግሞ ማንቸስተር ዩናይትድ ፖዚቲቪቲን መልሷል። መልካም ስሜትን መልሷል። ፌርፋክተሩ እንደገና ተመልሷል ነው አሞሪም ግን ብዙ ማሰብ አለበት። እነ ዊሎክስም ብዙ ብዙ ነገሮችን ማሰብ መቻል አለባቸው። ከምንም በላይ ግን እኔ ቶሎ ቢረዳው ደስ የሚለኝ የቤንጃሚን ሼሽኮን ገናነት አምኖ ቢቀበል በጣም ደስ ይለኛል። ከቻልሽበት ፖርቹጊዝ ምን ከሪው መልካም አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ገደ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ ማድረግ ሊንኩን ለሌሎች ማጋራት እንዳትረሱ። ለእስካሁን ድጋፍ እያመሰገንን ደግሞ በሌሎች መረጃዎች ዳገም እናንተን ለማግኘት ያብቃን እንላለን። በያላችሁበት ሰላም ሆኑልን። ኢትዮጵያ ለዘለዓለም ትኖር። 2010.